እንኳን በእውንና በህልም በቅዠት ያልሰማችሁትን ላሰማችሁ ብሔር አውሬውን፣ ዜጋ መንጋውን፣ ሀገር ነገዷን፣ ቤተሰብ አሕዛቡን፣ ትውልድ ጎጡን፣ ሕዝብ ጎሳውንና እግዚአብሔር ዘሩን ተዋህዶ በትስስር በመመጋገብ በመደጋገፍ መስተጋብራቸውን እኔ፣ አንተ፣ አንቺ፣ ሰው ሁላችንም እምንኖራቸው ናቸው። ስለዚህ ብሔር ያለ ዜጋ የለም፣ ዜጋ ያለ ሀገር የለም፣ ሀገር ያለ ቤተሰብ የለም፣ ቤተሰብ ያለ ትውልድ የለም፣ ትውልድ ያለ ሕዝብ የለም፣ ሕዝብ ያለ እግዚአብሔር የለም። ታዲያ እዚህ ጋር ዲስኩራቸውን የሚደሰኩሩት የማያውቁ አላዋቂዎች ሀገር እንዳትፈራርስ ምናምን የሚሉት ሀገር ማለት ምን ማለት ነው? መጀመሪያ ሀገርስ ከስሯ ዜጋ ከበላዩ ቤተሰብ የለም እንዴ? ስለዚህ ሀገር እንዳትፈራርስ እያሉ በፖለቲካ እያሸበሩ ጥፋትን የሚሰሩ ወንጀልን የሚሰሩ ጦርነትን የሚከፍቱ እርስ በርስ የሚያባሉንን እንንቃባቸው። ሀገር ልትፈርስ? ሀገር ማን ናት? ራሳቸው የሚፈርሱ የፈረሱ ናቸው። ሀገር አትፈርስም። ሀገር የእግዚአብሔር ሕግና ዓለም ናት። ይሄንን እወቁ። ስለዚህ ሀገር የእኔ፣ ያንተ፣ የሁላችንም አእምሮ ናት እና አእምሯችን ይፈርሳል ቤተሰብ የሁላችንም አንጎል ነው። ትውልድ የሁላችንም ምግባር ነው። ሕዝብ የሁላችንም ልቦና ነው። እግዚአብሔር የሁላችንም ንቃተ ሕሊና ነው። ብሔር የሁላችንም ስሜት ነው። ዜጋ የሁላችንም አንደበት ነው። ስለዚህ እኔ፣ አንተ፣ አንቺ፣ እኛ ሰዎች ሁላችንም ወንድ ሴት ሳንል፣ ጥቁር ነጭ ሳንል፣ እስላም ክርስቲያን ሳንል አበሻ፣ አረብ፣ ፈረንጅ ወይም አማራ፣ ትግሬ፣ ኦሮሞ ወዘተርፈ ዘረኝነት ሳይጠልፉን ሳንል እኛ በሰማይ እግዚአብሔር በመልኩ እንደምሳሌው በአዳምነት ፈጥሮናል። በምድር አባትና እናት በሩካቤ ሥጋ ህግ ወልደውናል። በዓለም የፊደል ሰራዊት ሆሄያት ከሃ እስከ ፐ ቀርጾናል። ስለዚህ እኛ የብልጣብልጥ መሰሪ ሴረኞች መጫወቻ አይደለንም። በጭንቅላታችን ላይ ጢባጢቦ መጫወት አይችሉም። ይሄ ትላንትና የሰሩት ስራ ተንኮለኞች፣ ሴረኞች ህገ መንግስት ብለው ህግ አውጪ፣ ህግ አስተርጓሚ፣ ህግ አስፈጻሚ ብለው በነሱ በትላንት ኋላ ቀር ዛሬ መታሰር የለብንም። ትላንት አልፏል ሞቷል እና ከሞተው ከትላንት ጋር ወደ ኋላ ለምን እንቀራለን? ዛሬ አዲስ ህይወት፣ አዲስ ተስፋ፣ አዲስ ቃል ኪዳን፣ አዲስ ማንነት አለን። ስለዚህ ዛሬን እንደ ዛሬ በዛሬ ስርዓት እንጂ የምንኖረው የትላንት ግዴታ ጠፍርን ጠፍርቆ አያስረንም። እና እናንተ ፕሮፌሰርነን የምትሉ የተማራችሁ የተሞላችሁትን ነው፣ ይህንን ታውቃላችሁ አታውቁም? እነሱ ናቸው። በሲስተማቸው በፕሮግራማቸው ውስጥ በቀለበት ውስጥ ዶላር፣ ብር፣ ኒውክለር ጦር መሳሪያ፣ ጡንቻ እያሳዩችሁ ፍርሃታችሁን የምትፈሩ ሁላ እባካችሁን፣ ብሔር ማለት የሁላችንም የሰዎች ስሜት ነው። ዜጋ ማለት የሁላችንም አንደበት ነው። ሀገር ማለት የሁላችንም አልቦ አእምሮ ነው። ቤተሰብ ማለት የሁላችንም አንጎል ነው። ትውልድ ማለት የሁላችንም ድንግል ምግባር ነው። ሕዝብ ማለት የሁላችንም ጥልቅ ልቦና አሸናፊነት ስነ ልቦና ማለት ነው። እግዚአብሔር ማለት የሁላችንም ነቢይ ከፍተኛ ንቃተ ሕሊና ማለት ነው። ስለዚህ ሀገር ልትፈርስ አትችልም። እኛ እኮ በሰማይ የተፈጠርን በምድር የተወለድን በዓለም የተቀረጽን ነገር ግን ወደዚህ ዩኒቨርስ ፊዚካል ቦዲ ማይንድ የተጨረበርን ነን። ይሄንን እናውቃለን ወይ? እያንዳንድህ ምንም ሳታውቅ የተሞላሆን የምታስተጋባ እባክን፣ እይ፣ ስማ፣ ዝም በል ጠፍተህ በወሬ ሌላውንም ህፃናትን አታጥፋ። እኛ ኮ አበው ጥሩ ነገር አስቀምጠውልናል። ምንድ ነው ጥሩ ነገር የልቦናቸውን ሀሳብ ጥበብ፣ የምግባራቸውን ማስተዋል ክህሎት፣ የአንጎላቸውን ማሰላሰል ሙያ፣ የአልቦ አእምሯቸውን ማስታወስ እውቀት፣ የአንደበታቸውን ማነብነብ ፍልስፍና አስቀምጠውልን። ይህንን አጭበርብረው የራሳቸው አስመስለው በራሳቸው ቀለም ቀብተው በማይንዳችን ተጫውተውብናል። ስለዚህ እባካችን አገር አትፈርስም። ደግሞ ኢትዮጵያ ማን ናት? የኢትዮጵያን አልፋና ኦሜጋ ግዕዝ ሰምና ወርቅ ባህረ ሀሳብ ጥበብ የሚያውቅ ማን ነው? ኢትዮጵያን የግሪክ ፍልስፍና ኦርቶዶክስ ሊጠልፋት አይችልም። ኢትዮጵያን የአረብ ፍልስፍና ሙስሊም ሊጠልፋት አይችልም። ኢትዮጵያን እስላም ነው የሚያውቃት። ኢትዮጵያን ተዋህዶ ነው የሚያውቃት እንጂ ኢትዮጵያን ሙስሊም የአረብ ቋንቋ አያውቃትም። ኦርቶዶክስ የግሪክ ፍልስፍና ቋንቋ አያውቃትም። ኢትዮጵያ የምታውቀው በመልኩ እንደ ምሳሌ እግዚአብሔር የፈጠረውን አዳም የተቀባ ሕይወት ሰውን ነው። ስለዚህ ኢትዮጵያ የአዳም የተቀባ ሕይወት ሰው ማንነት ናት እንጂ ኢትዮጵያ ወንድ ሴት አታውቅም። ጥቁር ነጭ አታውቅም። እስላም ክርስቲያን አታውቅም። አበሻረ ፈረንጅ ወይም አማራ ትግሬ ኦሮሞ አታውቅም። የኢትዮጵያ የምታውቀው አዳምን ነው። አዳምም የተፈጠረው በእግዚአብሔር መልክና ምሳሌ ነው። ስለዚህ እኛ ወደዚህ የመጣ ነው መክሊት ሊጠይቀን፣ ምኞት ሊፈትነን፣ ተመስጦ ሊያዋህደን፣ ተሰጦ ሊያሻግረን፣ ተስፋ ሊመልሰን ነው። ስለዚህ የኢትዮጵያ ተስፋ ብርሃን ናት፣ ጥበብ ናት፣ የግዕዝ ሰምና ወርቅ ባህር ሀሳብ ጥበብ ናት። ይሄንን አስተንትናለሁ። ኢትዮጵያን ከምን ጋር ነው የምታወዳድሯት? ሚስጥረ ስላሴ ናት ኢትዮጵያ ከሰባት ሀ ሰማይ ጊዮን ቀስተ ደመና እስከ ሰላሳ ሶስት በመሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆያት ቁጥር የምትተነተን የምትዘረዘር ጥበብ እውነት ናት። ስለዚህ ይሄን እባካችሁ አውቃችሁ ሀገር እያሉ ለሀገር ሞቱ እያሉ ጦርነት ውስጥ ኢትዮጵያ ጥበብ እንጂ ያላት ጦርነት የላትም፣ ፍቅር እንጂ ያላት፣ ማንነት እንጂ ያላት፣ ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት የላትም። ድሃ የሆናችሁ በአእምሯችሁ እግዚአብሔርን ክዳችሁ እውነትን ዘግታችሁ እምነትን አፍርሳችሁ ሰብአዊነትን አቋርጣችሁ ሉሲ አርዲነን ብላችሁ በዝግመተ ለውጥ የተለወጠን እንሰሳንን ብሏችሁ ያሏችሁትን ነን ብላችሁ እንጂ ድህነት የሚባል የለም። የከርሰ ምድር ብልጽግና የት ሄዶ ነው ድህነት? የከባቢ አየር እድገት የት ሄዶ ነው ድህነት? የፍጥረት ሀብት የት ሄዶ ነው ድህነት? የመልክዓ ምድር ልማት የት ሄዶ ነው ድህነት? የገጸ ምድር ግንባታ የት ሄዶ ነው ድህነት እናንተ ብር ሰው የሰራው ወረቀት ዶላርን እሱ ሲኖራችሁ ሀብታም ናችሁ፣ እሱ ሳይኖራችሁ ድሃ ናችሁ። ይሄ ምን አይነት መደንዘዝና መፍዘዝ ነው? እባካችሁን ከዚህ ድንዛዜ፣ ከዚህ አዚም ውጡ እና እናንተ በአሸናፊነት ስነልቦናና በንቃተ ህሊና ሁኑ። እግዚአብሔር ራሳችሁን ከምትወዱት በላይ ይወዳችኋል ሁላችሁም ክዳችሁት ጀርባ ሰጣችሁታል። እሱ ግን ጊዜ ዘመኑ ሞልቶ ቃል ኪዳኑ ይፈጸም ዘንድ ዛሬ የኢትዮጵያ ህዳሴ ነው። የኢትዮጵያ ህዳሴ የአዳም ህዳሴ ነው። የአዳም ህዳሴ የኢትዮጵያ ህዳሴ ነው። ኑ ወደ ተፈጥሯችሁ ተመለሱ። አንድ አዳም የተቀባ ሰው ሁኑ። ይኸው እመብርሃን በተስፋ ብርሃን በጥበብ በግዕዝ አብርታልኛለች እና የሳይንስና ቴክኖሎጂ ፎርሙላና ቀመር ግኝት ባለቤት ነኝ። የሰጠችኝም ያበራችልኝም እሷ ናት። እስኪ ቅናተኞች ቅኑ፣ ኑ እስኪ ሞግቱኝ። አመሰግናለሁ።